ሽ እናቴ ልንገርሽ፣ ኦኬ ላንቺ ማክበር፣ ኦኬ ሶሪ ማለት ችግር የለውም። ዴዚ ልጅሽ ናት፣ አንቺም እናቷ ነሽ፣ ይቅርታ ተባባሉ ችግር የለውም። ይኸው ዴዚ በጣም እንደምትወድሽ ያስ፣ አንቺ መጥፎ ስትናገር አላወኩም፣ ግን ሊንዳ ቅድም ስትሰድባት ወጥቼ ነው አስገቢ ስላት ሊንዳ አከብርሻለሁ አላስገባሽም ብላ እየሰደባት ነበሩ። በግሩፕ ተሰብስቦ በጉርብ ተሰብስቦ መስደድ አንድ ነገር፣ ሻ ልጨርስ። እየሰደቧት ነበሩ፣ በጣም እየሰደቧት፣ ብልግና ስድብ፣ የሌለ ስድብ እናሱ ትክክል ሊሆኑም ይችላሉ። ለምመሰልሽ እናቷን እዛ ድረስ አውጥቷ ቆይ ቆይ አንድ ነገር ክሊር ላርግላችሁ ለሁላችሁም እኛም የምንኖረው አሜሪካን ነው። ገና ለገና 18 19 23 ስለሆንሽ ወተሽ ባዶጅሽን እስከ 24 ዓመት ድረስ ፈርስት ኦፍ እኔ ያለው በኔ ኃላፊነት ስር ነው ቤት ሃፍ ኮሌጅ ሰኮንድ ይር ሆና ነው ከእናንተ ስትገባ ያቆመችው ትምህርቷ ነው። እና ማውጥ ውጪ ብዬ በጥላት ሺ ሃዝ ናቲንግ ምንም ይላት መንገድ ላይ ነው የምትሆነው፣ ሆምለስ ነው የምትሆነው። እና ቁጥር ይሄ ነምበር ነው። ናንቲንትንቲ ዘን ነበር ይክን ጎ ጌደ ጃብ ሚኒመም ወይጅ ጃብ ነው ሰርተሽ የምትኖሪ ንትን ፋስት ፉድ ምናምን እንደሱ ሆና እንድትኖር ነው የምትፈልጉት? ልቀቂያት የምትሉኝ እንደዚህ ሁኚ። አሁን እንደዚህ እንድትሆኚ አልፈልግም። ትክክል ነች።

ብንጣላም ሰዋት ን ሜካፕ ተኔክስት እና እንደሱ ነውሊቁ። አንዴ እኔ የዴዚ እናት ስለሆንሽ አከብርሻለሁ ምክንያቱም ዴዚን እጅግ በጣም ስለመወዳት እና ስለማከብራት። ዴዚ በማህበራዊ ሚዲያ ላይ ሁሉም ሰው እንደሚያውቃት እጅግ በጣም የምትወደድ፣ የምትከበር፣ የምትፈቀር በኢትዮጵያዊነቷ የማትደራደር እጅግ በጣም ጠንካራ ቆንጅዬ ብርቱ ቤተሰቧን የምትወድ የምታከብር ልጅ ናት። ለዛ ልጅ በጣም በእኔ ዲስፕሊን ስር ስለሆነች ነው። እናመሰግናለን እንደሷ አላረገችም። የኔ ስራ ነው አይገቢ ማይ ሀያ መቴን ለሷ ሰጥቼ ነው ትዳር ያ ሊያስኩት ገባሽ እኮ ግዴታሽ ነው። እናት ስለሆንሽ ግዴታሽ ነው እንደዛ ልጅሽን በስነስርዓት ማሳደግ። ግን አሁን አንድ ነገር ልሽ የምፈልገው ምንድን ነው እዚህ ጋር የሚከታተልሽ ማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰው አለ። የህግ ባለሙያ አለ፣ የጤና ባለሙያ አለ። ይች ልጅ ዲፕሬሽን ውስጥ እየገባች ነው ከባድ ነው ፋሚሊ ነን ብሎ ሀያ አንድ አመቷ ነው ይች ልጅ በራሷ ቆይዘ አይ የአንቺ ምክር አያዋጣም በተደጋጋሚ አንቺ ላይ እንኳ ቪዲዮ እንዳንሰራ ዴዚ አስቁማናለች ቪዲዮ እንዳንሰራ የምሬን የምልሽ ምንድን ነው የምትሠሪው ስለ እኔ ስለ እኔ ምን ታውቂያለሽ አይ እዩልሽ፣ አሁን እኔ አልኩሽ፣ የዴዚ እናት ስለሆንሽ አከብርሻለሁ፣ አከብርሻለሁ ግን እስትረስ ውስጥ ልጅቱ ልትገባ አታርጊያት። ልጅሽን አንቺ ካላከብርሻት ሌላ ሰው አያከብርም። እና የነገ ላይ ክብር የለሽም። ዝም ብለሽ አታውሪ እናቷ። ዴዚ እኔ ውጤት ነች። እሺ ሱ፣ አመሰግናለሁ። ስለእናመሰግናለን በቃ አስወጫት እዚያው እና እንደሱ አይባልም ወይም ሰውን ራሱ አንቺ ዴዚ ራሱ ቃል አትጠቀም ዴዚ አሁን ስነስርዓት ያላት ልጅ ናት ይህን ቃሉ እንኳ አትናገርም አንቺ ሀላፊነት ሰማሽ ይገባል ይች ልጅ ራሷን ብታጠፋ ወይ አንድ ነገር ብትሆን የምትጠይቀው አንቺ ነሽ እንደ እናት ማለት ነው እንደዛ አይባልም

ምናልባት ዜድ ታውራ ዜድ ትንሽ ያስቃል አንዳንዴ፣ እንደውም ይሻላል። አሁን በዚህ ሰዓት የሚሳቅበት ነገር ይሻላል። የኔ እናት ይቅርታ እህቴ፣ አሁን እኮ የሚያስቅ አይደለም ያለ ነው። ለምን ብት ማርያምን እምልሻለሁ። እኔ ቅድም አልኩሽ ጅቦዬ፣ እግዚአብሔር እምልያለሁ። ዴዚ እየሰደቧት ነው ምናምን ሲሉኝ፣ እግዚአብሔር ሰው ዝፍዝፍ አድርጌ ነው የወጣሁት። ወጥቼ አስገቡኝ ስላቸው እና ከብርሻለን አያገባችን ብሎ እየሰደቧት ነበር። እመብርሃንን እየሰደቧት ነበር። እና ለዚች ለሚሰድቧት ዴዚ ማለት የህዝብ ልጅ ናት። ዴዚ ማለት ሚስኪን ናት። ዴዚ ማለት በቃ ደስ ምትል ፍጡር ናት። ሰው አክባሪ ናት። በጣም ነው ምላለሁ፣ ማርያምን ነው ምላለሁ። ዴዚ በቃ ኩል ሴት ናት፣ ኩል ሴት ናት። እና ዴዚ መሰደብ ምን አመጣው? በጉርብ ተሰብስቦ የጃኒ ፎቶ አድርጎ የጃኒ ጉርቦች ሆኖ

ደዚ የምትወጃት ልጅሽ ናት፣ አያገባንም በልጅሽ። አዎ አንቺ ሁሉ ነገር ትክክልነሽ ኦኬ በቃ፣ እሷ አንቺ ባልሽውም እሷ ባለችውም አንቺ በመራሻትም ሊሆን ግን፣ ያስድብ ትክክል ነው ብለሽ መገመት የለብሽም። ያስድብ ማለት ትክክል ናቸው በእነሱ ትክክል

ስትሰደብ እኔ ማየት የለብኝም። ስርዓት ያላት ልጅ ናት፣ ሚስኪን ልጅ ናት። በቃ የሆነች በቃ እመቤትን ነው ምሻለሁ። በቃ መሰ ትክክል ነሽ ብለሽ ማሰብ የለብሽም፣ እነሱ ትክክል ናቸው ማለት የለብሽም። እስታብ ማድረግ አለብሽ ሲሰድቧት። ዴዚ እንድሰደብ እኔ አልፈልግም። አሁንም ማንም እንዲሰድባት እንዲያቋሸት አንቺ እንደዚህ ያልሻት ቆይ ቆይ አንቺ እንደዚህ ያልሻት ነገ ጠዋት ፎቶዋ ዘቅዝቆ ምን ዘቅዝቆ ነው የፈለገ የሚያደረጓት። ለእነሱ ነው ማስቆም ያለብሽ፣ በስልክ ካለብሽም፣ በምን ካለብሽም ስታ አትስደቡልኝ፣ ልጄ ማለት አለብሽ እንጂ ትክክልናቸው ማለት የለብሽም። አይደለም ትክክልናቸው ያልኩሽ እናታቸውን ለእናት ስለሚ እናት ስለእናት ያላቸው ክብርና ፍቅር ነው የሚያሳየው። ጥግ ድረስ ተናገሯት። እናትሽን አክብሪን ያሏት እውነታቸውን ነው። እሱን ያልኩት እውነታቸውን ያልኩት እኔም እንደዚ እናቷ እንድታከብር ነው ምፈልገው። እንደሱ አድርጌ ነው ያሳደግኳት። ዋይ ፎርጌሪንግ ነው። ይሄው አሁን ቅድም ያለችው ሴትዮ ምን እንደሆነም አላውቅም። እነሱ ተቀነባብረዋል፣ በቃ በአእምሯ ተጫውተው አበላሽተዋታል። ተዋታል እናቷ እንድትጠላ በእነሱ ምክንያት እየወጣች ትሰቅላለች። እና እነ ልንዳ እሱን ሊያቆሙ ነው የታገሉት። በቃ ሚስጥር፣ የልጅሽ ሚስጥር እየወጣች ትሰክራለች። የልጅሽ ሚስጥር ማውጣት የለብሽም። ማን ነው እኔ? የልጅሽ ሚስጥር ምንድን ነው ያወጣሁት? ምድ ነው አሁ እየወጣች ትሰክራለች ምናምን። የልጅሽ ልጅሽ ልጅሽ ናት፣ ስጋሽ ናት። የወለድሻት ከሆነች ከሆነች ትክክለኛ ሚስጥር ማውጣት የለብሽም። ሶሪ ማንም አሁን አሁንማ ወይስ ቱ ሌት ሁሉ ነገር ወጣ ማለት የለብሽም። በቃ መምከር አለብሽ ጥያቄ አንድ ነገር ካወጣች እሷ እንደ አሜሪካን ካልቸር ምስራት ነው። አሜሪካን ካልቸር ልጅቷ አሜሪካን ካልቸር እና ኢትዮጵያን ካልቸር መሀል ላይ ትራፕ የሆነች ተስራ ነው እና አሜሪካኖች ኦፕን ሆኖ ፌስቡክም ላይ ምናምን የልባቸውን ሼር ያደርጋሉ። በእኛ ካልቸር ደግሞ ወደ ውስጥ ነው የምትይዙ፣ አደባባይ አታወጭም። ብትታረቂ እንኳን በሽምግልና ምናምን ነው ኮርት ከመሄድሽ በፊት እና ካልቸሩ ነው። አደባባይ ላይ ብታወጣ ምንም ችግር የለውም ለእኔ ምንም ለውጥ አላመጣሁም። ቤት ውስጥ እንደምትለኝ ነው ውጭ ያለችው። ግን ኦኬ ልጅ ነች፣ የፈለገችውን ታድርግ። ሽክም አክት ላይክ ኢትዮጵያን ካልቸር አሜሪካን ቦዝ ሁለቱም የራሷ ነው። ስለዚህ እና ልንዳን ቢሆኑ እናቷን ዲስሪስፔክት ስላላከበረች እናትሽን አስከብሪ። ልንዳ እኮ ቆይ ልንገርሽ፣ ልንዳ እኮ አሌክስ ለምትወደው እኮ ነው። አሌክስ ደግሞ ለዴዚ ነው የሚወደው። ዋይ እንደሱ ከሆነ አሌክስ ለዴዚ ነው የሚወደው ልጅቷ የምታሳዝንች ከሆነ ላፍ ትራይንግሉ ስትገባ ለምን ትገፋፏታላችሁ? ያቺም አንድ ነገር ሲፈጠር እናት ነኝ ብላ ልጥፍ ትላለች። በቃ ሰው ህዝብ ሁሉ እሷ ምንድን ነው ከልጅቷ የምትፈልገውን የምንሉት። ገና እኔ ማታ ሜሴጅ ነው የሚደርስኝ ስለ እሷ እኔ መተት የማድርገውባት እንደሆነም አላውቅም። ልጅቷ ሚኒፕሌት አድርገዋት ሊጠቀሙባት ነው። እዝናገነጎፋር ግን እሱ የሚጠቀምባት ከሆነ አደባባይ ላይ ወድሻለሁ አይላትም። አደባባይ ላይ እነሱ ፍቅራቸውን አንቺ ጠይቆ እኔ ልንገረው ላንቺ መጥቶ ልጅሽ ስጭኝ፣ በሽማግሌም ይሁን ልጅሽ ስጭኝ ይቅርታ ይበልሽ። አሌክስ ከአሌክስ ጋር ተነጋግራችሁ ሊሆን ይችላል፣ አላቅኝም ግን

ኦኬ፣ እና ልጅቷ ለምንድን ነው ላቭ ትራንግል ውስጥ ገብታ፣ እነዚህ የሚጎትቷት፣ አልፈልግም ብላ ባለች ቁጥር ራሷ ታይም ወስዳት ትታረቅ ወይ ትቅር። ግን እቺ እናት ነኝ ብላ እህትያው በቃ ትላት አላት፣ ወዲያውኑ የምታስታርቃቸው ወዲያው ያስፈራሯታል። አንድ ነገር ወን ያስፈራሯታል። ልጅቷ እኮ ዲፕረሽን ውስጥ እየገባች ነው፣ በእነሱ ምክንያት እንዴ! እንደዚህ ነጻነት ካለው እኔ እንደዚህ ለልጅ አሳልፎ ለእናት አሳልፎ የሚሰጥ አገር ከሆነ እኔ

እየሰማሽናት ሊንዳ ሊንዳ ሊንዳ፣ አትፈልገውም አሌክስን። እንዴ፣ አሌክስን አሌክስ ምን አገባሽዋ? አሌክስ አንተ ምን ነገር ባለጌ ነው እንደ እኔን እንኳን አንድ ቀን አግብተሽ አሜሪካን ውሰጅኛለሁ ይሄ ልጅ ባለጌ ልጅ ነው ተይው ዘይድ ሚውት አድርጊ ሚውት አድርጊ ዝም ብለሽ ሚውት አድርጊ ምን ሆነሽ ነው ፈጠንሽ ዝም ብለን ዘይድ ዘይድ ሊስን አሌክስ እኔንም እንኳን አሜሪካን አግብተሽ ውሰጂኝ ብሏል አንተ አርፍ ተቀመጥ። አንተ ባልጋ ያለ እንደዚያ ብሎሻል ቲናዬ። አዎ አዎ፣ ልጁ ማንንም ነው ወደድኩ የሚለው። አሁን እኔ ያላለው ነገር ቀድም ቮይስ ልክ ያልኝን አንጠለጥልሻለሁ ነው ያለው። አንጠለጥልሻለሁ ብሎ ነው ይላከልኝ። ልክ ድምፁን ሰምታለሁ ቲናዬ። ምን መሰለሽ፣ አሁን ብዙ ሰው እያየን ነው። እንደዚህ አይነት ነገር የሚፈጠረው ነገር ያው ላይ ታይ እኔ ብትረጋጋ ይሻላል።

አንጠልጠጥሻለሁ አይደለም የሚለው ሀቢባ ቤት አንጠለጥልሻለሁ ይላል። እሱ ሌላ ነው። አሁን ቮይስ ልካልኝ ስሚኝም ወይዘሮ ቲ ነው አንጠለጥልሻለሁ ብላል አላልክም። ቮይሱን አሰሚኝ። ሊክር ነው ወይ ያሰሩ ነው ምንድን ነው ያቅተል? ቮይሱን አሰሚኝ። ወይዘሮ ቲና ሌላ አላወራ። ቮይሱን አሰሚኝ። ሶ ቮይሱን አሰሚኝ ዴዚ ይቅርታ የምትጠይቀው ነገር ነው። በዛው ያለች እንዳለ አሰማቸው። ኖ አሁን ተው ጋይስ፣ አንደኛ ነገር ዴዚ ይቅርታ የምትጠይቀው ሰው የለም። ሊንዳ ትጠይቃታለች፣ ራሷ ለዴዚ ይቅርታ ትጠይቃታለች። አንቺ ደግሞ አስር ጊዜ የምናቷን ብትሆኝ የሀያ አንድ አመት የቀጣሻትን ሰራሽን እያወጣሽ ይቅርታ ሀያ አንድ አመት ሙሉ ሀያ አንድ ዓመት ሙሉ ማለት ነው። የአንቺ ገበና ቢወጣ አንድ ፊልም አደግሞ ሁለት ሶስት ፊልም ይወጣል። ገባሻ? እኔ ማውራት ስለማልፈልግ ነው። ተይ ብዙ ጊዜ እነግርሻለሁ፣ ተይ ቤተሰቦቼን አትንኪ፣ እህቴን አትንኪያት፣ እኔን አትንኪ። ብዙ ጊዜ እነግርሻለሁ እና ሀያ አንድ ዓመት ሙሉ ምን እንዳረግሻት በቪዲዮ አለ፣ ሌላው ቢቀር በድምፅ አለ። ኦኬ እኔ ዴዚ እናቷ ትቀርባታለች ብዬሽ ነው ምንም ምንም ነገር ማውራት የማልፈልጉ የነበረው ገፍተሽ ገፋፍተሽ ግን እያወራሽን ነው። ረሳሽ ኢትዮጵያ ላይ በቀን አንድ ጊዜ ምግብ ስሰጫት ረሳሽው ገበናሽን። ችግር የለውም ነገር

ብዙ አይደለም አደለም፣ እኔን አደለም። ልንገርክ እጅቦ ማርያምን ቤተሰቦቼ በሙዱ ነው የተሰደቡት። እኔ ግን ከዚህ እች ልጅ ጋር ፍቅር ስላለኝ፣ ፍቅር ባይኖረኝ ቤተሰቦቼ ሲሰደቡ፣ ሀገሬ ሲሰደብ፣ ሕዝቤ ሲሰደብ፣ ማንነቴ ሲሰደብ ዝም አላልኩም። እችን ልጅ ደግሞ ለአጭር ጊዜ እንደሰው እምፈልጋት እንደ ሌሎች ወጣቶች እምፈልጋት አይደለሁም እስከ መጨረሻ ጊዜ ከሱ ጋር እንድትቀጥል ስለምፈልግ ነው ገባ ይሄ የድሮ አባባል እኔ አይገባኝም እናቷ ካልወደደች አይሆንም አባትየ ካልወደደ አይሆንም ምናምን የሚባል ነገር እኔ ጋር ዘር ይሰራ እኔ ነኝ የማገባት እሷን እሷ ደግሞ እኔ የምታገባው ገባ በትዳራቸው እናትዬዋ ጋር ከኛ ጋር ትኖር ማርያምን እኔ ቤተሰቦች በሙሉ ወይት ወይት ሊቀ ይሰማኝ ወንድም ማርያምን ቤተሰቦቼን በሙሉ ጠይቃቸው ከጫፍ ከአያቴ ጀምሮ ማለት ነው በሙሉ ነው የተቀበሏት ማርያምን አሌክስ ልጅ አንተን ብቻ ውደዳት ነው የተባልኩኝ። ማንም የከለከለኝ ሰው የለም። ማርያምን እያልኩክ ነው። እኔ መጥፎ ነገር ማውራት አልፈልግም። እናቴ ትሙት በአወራ ብዙ ብዙ ነገር ይወጣል። ወይዘሮቴን፣ አሁንም ልጅቷ ባክሽ ስትሬስ አታርጊባት። በማርያም ነገች ልጅ የሆነ ነገር ብትሆን አንችን ነው የሚቆጭሽ። ማንም አይቆጩም። እኔ እናቴ ትሙት እያልኩሽ ነው። ነገች ልጅ ህይወቷ ላይ አንድ ነገር ብታደርግ አንችን ነው የሚቆጭሽ። እናተይ ይሄ ሁሉ ገበናሽም ለራሱ ዝም ያልኩት እኔ እኮ መውጣት ይችል ነበር። እናቴ ስትዘቀዘቅ እነ ሊንዳን ሰብስበ ስታሰድብኝ እኮ መውጣት ይችላሉ፣ ግን የልጅቷን ነገር ስለሚያሳስበኝ ነው። ምንም ነገር መውራትም አልፈልገው። ኦኬ፣ ይሄ የሶሻል ሚዲያ ህዝብ ሰደበኝ አልሰደበኝ እ ህይወቴ ላይ ምንም የሚያመጣው ነገር የለም። ተሳድቦ ነው የሚቀረው። ገባሽ እናቴ ተዘቀዘች። ደግሞ በህይወት ብኖራ ደግሞ ከማንም በላይ ከፍ ብላይ የኖረች ነው እንድና ስለ ማከብሽን ሶስት አራት ጊዜ ታይ እባክሽ አትፈታትኝ ስራ አለኝ ህይወት አለኝ ልምራበት ቤተሰቦች የተቆጡኝ ነው ለምድ ነው የምታሰደበኝ እያሉኝ ነው ማልቆች ጊዜ ለማንም ፈርቻ አይደለም ፍቅር ሆኖብኝ ነው ማርያምን ለማንም ፈርቻ አይደለም እናት እኔ ሳወራ የድሮ ቪዲዎች እንላክልሽ እንደኔ የሚሳደም እንደኔ የማወራ ሰው አልነበር ማርያምን ማለት ነው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል፣ ሀያ አንድ ዓመት ሙሉት በቃ ይበቃሻል። ማርያምን አትፈልጋትም፣ ላኪያት። እኔ ማርያምን ላኪያት፣ ችግር የለውም። አሞራውም እየሰማኸኝ ነው ያ፣ እጁ እየሰማሁ ነው። እስኪ አንዴ፣ ይኸው አንተ ማሰብም ማውራትም ካለብህ ስለ ዴዚ ብቻ ነው። እሷን ታውራት አለ እሷ ጋር ትግባባለህ እናቷ ጋርም በማውራት በመግባባት እንጂ ምንም ብትል

ብዙ ቪዲዮዎች አሉኝ ማውጣት ችላለሁኝ ብያቸዋለሁኝ፣ ግን አላወጣሁትም፣ ምንም አላልኩም። እሷ እራሷ ነው የጀመረችው ለማለት ነውዛ። እኔንም እሱንም ስትነካካን ስለነበረ ነው እያወራ ያለሁ። አሁን ይሄ ጉዳዩ ያሞራው ጉዳይ የማንም ሰው አይደለም፣ ያንቺም የዜድም አይደለም። አንተ ማውራት ያለብህ የዚህ ነው። መወያየትም መነጋገርም ካለብህ አንተን እናቷ ጋርም ተቀራርበ ማውራት ካለብህ ስሚት፣ አንዴ ልጨርስ። እናቷ ስሜት ውስጥ ገብታ ይሆናል፣ የሚፈጠረው ነገር አይታወቅም። እንደ እናት ምናምን በቃ መቻል አለብህ። አፍቃሪ አደለ፣ መቻል አለብህ። መስዋዕትነት መክፈል አለብህ። ብዙ ነገር ማሳለፍ አለብህ። ቀርብ አውራ። ብጠላህም ብትርቅህም ምንም ቢፈጠርም ፍቅር አደል፣ እውነተኛ ፍቅር አደል። በቃ ታውራ እሷ ጋር ተቀራረቡ። ከእናቷ ጋር ደግሞ ለመግባባት ሞክር። ምንም ብትል ምንም ብትናገር ምንም አይነት መጥፎ ነገር ሳትናገር ተግባባ፣ አውራ ከእናቷ ጋር። ሌላ እየመጣችሁ እዚህ የምታሽቃብጡ የምታለቀልቁን ዚ አያስፈልግ። ምንም ልትል ትችላለች። አንተ ዲዚን ትወዳት አለ እሷቲና፣ ዲዚ እናት ነች። አውራት፣ ልትርቀ፣ ምንም ልትል ትችላለች። አውራት። እናቷንም በስነስርዓት ማውራት አለብ ይህንን መስዋዕትነት እንጂ ከሌላው ጋር ተደርጎ ቤት እባክህ ነገር እኮ ጅቦ ዝም ብለህ እያብራን ማርያምን። ኦኬ ይገባኛል፣ ብዙ ነገር አውቅ። አልገባክም ማርያምን። ተው አንዴ አሞራው፣ ብዙ ነገር አውቃለሁ። ብዙ ነገር ስለማውቅ ነው አሞራ። ከዚህ በፊት ዲና ነግሬያት አለሁ በዚህ ጉዳይ አልገባም ብዬ ጅቦ፣ ማርያምን። ሶሻል ሚዲያ ላይ የወጣ ፍቅር ትዳር እንደማይዘልቅ አውቃለሁ በደንብ አድርጌ ማለት እኔ እናቴ ትሙት ዲዚ ያልሞከረችው ነገር የለም። ለእኛ እኔና ሷን ፒስ ለማስፈጠር ብላ ኢቭን ቴሌግራም ግሩፕ ከፍታለች። ኦኬ ቢች ግሪሉም ለዲዚ ደስ ለማስበሰል ብዬ ነው እዛ ቴሌግራም ላይ ገባ እንጂ እኔኮ ማንም ሰው ጋር ግዴታ ኮ ያለኝም ከማንም ሰው ጋር መነጋገር ገባ ሰው እቺ ደግሞ ወይዘሮ ቲና ደግሞ የዴዚ እናት ነች። የዴዚ እናት ማለት ደግሞ የኔድ እናት ማለች ነው። ምንም የሚቀይረው ነገር የለም። ያስፈራረዋት ነገር ደግሞ ምንም የለም። ቮይስም በሙሉ ልታመጣው ትችላለች። ተይኝ መጨረሻ ሲመረኝ ከትናንትና በፊት አውርተን ወደ ነሮይ ከመምጣቴ በፊት ስዊዘርላንድ እያለሁ አውርተን እባክህን ይህ ሀያ አንድ ዓመቷን ተዋት ከእኔ ጋር ታሳልፍ ተባብለን፣ እሺ ተባብለን ተነጋግረን ምናምን፣ እሺ ተባብለን ተነጋግረን ምናምን ወረው ለራሱ የሚዘገን የሚሰቀጥጥ ማለት ነው ደስ ብሎኛል አይደለም ሶሻል ሚዲያ ወጥቼ እያወራጣሏቸው በቃ ነው። ከሀገር ቤት የተባልኩት አሞራ እየሰማኝ ነው። ብዙ ብዙ ነገር ሰምቻለሁ። ብዙ ነገር አቃለውኝ። አሁን እኔ የምልህ ማለት ነው እንደወንድምነት አንተ ማድረግ ያለብን መስዋዕትነት ሁሉ ትከፍላለህ። በቃ ተወዳት አለ እሷን ታስረዳለህ፣ ከእናቷ ጋር ለመግባባት ትሞክራለህ። ምንም ልታረቀ ትችላለች። መነጋገር ነው እስከ መጨረሻው ድረስ። በቃ ተወዳት። የለ እናቷ ነች፣ የፈለገችውን ነገር ልትል እናት ነች። የሚሰማትን ለማድረግ ትሞክራለች፣ እዛም ትጥራለች። እኔ አውቃለሁ። አንተ ያንን ሁሉ ነገር መስበር አለብህ። ከእሷ ጋር ብቻ ከእናቷ ጋር ብቻ ሌላ ሰው ማስገባት ሚዲያ መውጣት መፍትሄ ነው። በቃ ተው ወጥ አደላ አንተ እርሳው፣ እርሳው፣ አትመልስ፣ ለማንም አትመልስ፣ ለእናቷም አንዳንድ ሰዎች ሊገፋፉ ይችላሉ እንድትናገር፣ እናቷንም ምናምን። ይህን በቃ ስበር፣ በቃ ዝም በል። ማውራትም ካለብህ እናቷን አክብረ፣ እሷን አክብረ፣ በስነ ስርዓት ያለው ይበል ህዝቡ፣ ማንም መቶ ያወራ በስነ ስርዓት ምንም ፍጹም ሳተሳሳት፣ እናቷንም አክብረ፣ እሷንም አክብረ፣ ያለውን ነገር እስከ መጨረሻው ሚሄዳለን እንትና እንደዚህ ያለች፣ እናቷ ያስመረረች ምን የሚባል ነገር የለም። እናቷ ነች፣ እናቷ ነች አራት ነጥብ።